እጅግ የምወዳችሁና የማከብራችሁ የቅዱስ ቃሉ ታዳሚዎች እንደምን ሰንብታችኋል? ሁላችሁን በጌታችን በመድኃኒታችን በኢየሱስ ክርስቶስም ሰላም ላችኋለሁ። ዛሬም የዮሐንስን ወንጌል ትምህርት ይዤላችሁ መጥቼአለሁ። ዛሬ የምንመለከተው አርባ አንደኛውን ክፍል ይሆናል። የምናየው ደግሞ የዮሐንስ ወንጌል ምዕራፍ አምስት ቁጥር 21 ነው። ላንብበውና አጭር ጸሎት እንጸልያለን። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። እንጸልያለን። ቅዱስ አምላክ የዘላለም አባት እግዚአብሔር ሆይ እናመሰግናለን። ዛሬ ደግሞ ይህንን እድል ስለሰጠህን ቃልህን በድጋሜ እንድንመረምር ጠልቀን እንድንገባ ሀሳብህን፣ ፈቃድን እንድናውቅ ከሁሉ በላይ ደግሞ መዳናችን የሆነውን ህይወታችን የሆነውን ኢየሱስ ክርስቶስን እንድናውቀው፣ እንድናምነው፣ እንድንከተለው ቃልህን እንድትገልጥልን እለምንሃለሁ። በቅዱስ መንፈስህ አስተምረን በጌታ በኢየሱስ ክርስቶስ አሜን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በዚህ ክፍል ጌታ ኢየሱስ ክርስቶስ ከአይሁድ ለቀረበለት ክስ መልስ እየሰጠ ነው። ማንነቱን በዛ ውስጥ እየገለጠ ነው። ስራውን እየገለጠ ነው። ስለዚህ በዚህ ስፍራ ባለፈው ስንመለከት፣ አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል የሚለውን አይተን ነበር። ምንድን ነው ያ ከዚህ የሚበልጥ ስራ ብለን ስንጠይቅ ጌታ ኢየሱስ ክርስቶስ በግልጽ አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ብሎ አስደናቂው ስራ ሙታንን ማስነሳት እንደሆነ ይነግረናል። መቼስ የመጽሐፍ ቅዱስን ሐሳብ ጠንቅቆ ለመረዳት የመጽሐፍ ቅዱስን የመጀመሪያ ሶስት ምዕራፎች ማለትም ዘፍጥረት ምዕራፍ 1 ምዕራፍ 2ና ምዕራፍ 3 መረዳት በጣም ወሳኝ ነው። በዚያ ስፍራ ለቀሪው የመጽሐፍ ቅዱስ ክፍል በሙሉ መሰረት የሚሆን ነገር እናገኛለን። እግዚአብሔር ሰውን በዓላማን የፈጠረው በእርሱ በኩል ምድርን ለመግዛት ግዑዙን ዓለም ህያዋን ፍጥረታትን ለመግዛት እንደፈጠረው እናውቃለን። ዘፍጥረት ምዕራፍ አንድ ቁጥር 26 እስከ 28 ድረስ ይህንን በሚገባ ይነግረናል። እግዚአብሔር ሰውን በመልኩና ምሳሌ የፈጠረው እግዚአብሔር ወንድና ሴት አድርጎ ነው የፈጠራቸው። ደግሞም የሰጣቸው ስራ በሰማይ የሚበሩትን አዋፋት፣ በምድር የሚንቀሳቀሱ እንስሳት፣ በባህር ያሉትን አሶች እንዲገዙ ነው። ከዚያም ደግሞ እግዚአብሔር የባረካቸው እንዲበዙ ምድርንም እንዲሞሉ ነው። ይሄ ነው የእግዚአብሔር ኦሪጂናል ሀሳብ። ምንድን ነው ይህ እግዚአብሔር ሀሳብ መሀል ጣልቃ የገባ እንቅፋት ብለን ብንል ኃጢአት ነው። በኃጢአት በኩል ደግሞ ሞት ወደ ዓለም እንደገባ መጽሐፍ ቅዱስ በሮሜ ምዕራፍ አምስት ቁጥር 12 ላይ ይነግረናል። ስለዚህ ሞት በሁሉ ላይ ነገሰ፣ ለሁሉ ደረሰ ይለናል። ወገኖቼ የሰው ልጅ መሰረታዊ ችግሮች ሁለት ናቸው። አንደኛው መንስኤ፣ አንደኛው ደግሞ ውጤት ኃጢአት፣ ሞት። አለቀ። ሰው ሌላ ችግር የለበትም። ችግሩ ይሄ ነው። ጌታ ኢየሱስ ክርስቶስ የሚያተኩረው መጽሐፍ ቅዱስን ስናነብ ከዘፍጥረት እስከ ራእይ መጽሐፍ ቅዱስ የሚያተኩረው በጥቃቅን ጉዳዮች ላይ አይደለም። ለዚህ ነው ብዙ ጊዜ የምንለው ማለት የምንበላው፣ የምንጠጣው፣ የምንለብሰው ወይም ደግሞ የምንነዳው፣ የምንኖርበት ምናምን፣ ይሄ የዕለት ተዕለት የሽንኩርቱ፣ የቃሪያው፣ የምኑ ጉዳይ አይደለም። የእግዚአብሔር እግዚአብሔርን የሚያሳስበው ነገር፣ የመጽሐፍ ቅዱስ ትኩረት፣ የእግዚአብሔር ትኩረት በኃጢአትና በሞት ላይ ነው። ኃጢአትን የማስወገድ ሞትን የመሻር ስራ ነው እየሰራ ያለው። ስለዚህ እግዚአብሔርም መታመንም መታወቅም የሚፈልገው እንደዚህ ነው። ለምሳሌ ሮሜ ምዕራፍ አራትን ሄዳችሁ ብትመለከቱ ሐዋርያው ጳውሎስ በእምነት መጽደቅ ምን ማለት እንደሆነ ሲናገር እግዚአብሔር ጽድቅን የሚያህል ነገር ለሰዎች የሚያጎናጽፈው አንድ ነገር ሲያምኑ ብቻ ነው ያም ደግሞ እግዚአብሔር ለሙታን ሕይወትን የሚሰጥና የሌሉትንም እንዳሉ አድርጎ እንደሚጠራ ሲያምን ነው። አብርሃም እምነቱ ጽድቆ ነው የተቆጠረለት በዚህ ነው። ግን ይሄ ለአብርሃም ብቻ አይደለም። እርግጥ አብርሃም ይሄንን በማመኑ የእምነት አባት ተብሏል፣ ወይም ደግሞ ለምናምን ለእኛ ለሁላችን አባታችን ነው። ለእሱ የተቆጠረለት እግዚአብሔር ሙታንን የሚያስነሳ አምላክ እንደሆነ ስላመነ ነው። እኛም ደግሞ ስለ በደላችን ታልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ኢየሱስ ክርስቶስን ከሙታን ባስነሳው በእርሱ በእግዚአብሔር ስለምናምን እምነታችን ጽድቅ ሆኖ ተቆጥሮልናል። እግዚአብሔርን በሌላ መንገድ እንድናምነው አይደለም የሚፈልገው፣ ሙታንን የሚያነሳ መሆኑን ነው። ስለዚህ ጌታ ኢየሱስ ክርስቶስ አምላክ መሆኑን እግዚአብሔር መሆኑን የገለጠበት አንዱ መንገድ ሙታንን የሚያነሳ መሆኑን በመግለጽ ነው። የስ አይሁዳውያን ያዩት እንደ አንድ ተራ ሰው ነው። ስለዚህ ይሄ ስለ ራሱ የተናገረው ነገር በጣም አስደንግጧቸዋል። መክሰስ ብቻ አይደለም፣ ሊገሉት እንዲፈልጉ አድርጓቸዋል። ምክንያቱም በእስራኤል ታሪክ ውስጥ አይደለም፣ ይሄንን ሌላ ከዚህም ያነሰ ነገር እንኳ ክሌይም ማድረግ ወይም ነኝ እችላለሁ ብሎ ማለት የማይታሰብ ነገር ነው አንድ ታዋቂ የአይሁድ ራባይ ወይም መምህር ነበሩ ራቢ ዮሃናን የሚባሉ እሳቸው የጻፉት አንድ አባባል ምን ይላል እግዚአብሔር ለማንም አሳልፎ የማይሰጣቸው ሶስት ቁልፎች ያሉት ይላሉ እነርሱም አንደኛው ዝናብን በጊዜው ማዝነብ ሁለተኛው ማህፀንን ከፍቶ ልጅ መስጠት፣ ሶስተኛው ደግሞ ሙታንን ማስነሳት ናቸው ይላሉ። ምን ማለት ነው? እነዚህ ነገሮች እግዚአብሔር ለማንም አሳልፎ ስለማይሰጥ ማንም ሰው ይሄንን አደርጋለሁ ብሎ ቢል እንደ ስድብ ነው የሚቆጠረው። እዚህ ጋር አንድ ታሪክ ያስታውሰናል። ሁለተኛ ነገስት ምዕራፍ አምስት ቁጥር ሰባት ላይ በጣም የሚገርም ታሪክ ላሳያቸው። የሶሪያው ንጉሥ የጦር ጄኔራሉ ንዕማን ለምጣም ሰው ስለነበርና በሰራተኛው በገረዱ አማካይነት ተማርካ በሄደች አንዲት ብላቴና እስራኤል አማካይነት ደግሞ በእስራኤል የሚፈውስ ሰው ነቢይ እንዳለ ስለሰማ ወደ ንጉሱ ሄዶ ደብዳቤ እንዲጻፍለት ጠየቀ። በስልጣን መስሎታል። እና የሶሪያ ንጉሥ በዛን ጊዜ ደግሞ በእስራኤል ላይ ትንሽ አበጥ የሚል ነበር። እና ደብዳቤ ጽፎ ላከው እና አመጣና፣ ይሄ የጦር ጄኔራል ንዕማን ደብዳቤውን ለእስራኤል ንጉሥ አቀረበ። እንዲህ ይላል ደብዳቤው፦ ለእስራኤል ንጉሥ ይህች ደብዳቤ እንደደረሰችህ፣ ወደ አንተ እንደ ስትደርስ ባሪያ ንዕማን ንማንን ከለምጹ ተፈውሰው ዘንድ እንደሰደድኩት እወቅ የሚል ደብዳቤ ወሰደ። የእስራኤል ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀድዶ ሰውን ከለምጡ የምፈውስ ዘንድ ይህ ሰው ወደ እኔ መስደዱ ተመልከቱ። በድጋሜ ላምብላችሁ። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀድዶ ሰውን ከለምጹ እፈውስ ዘንድ ይህ ሰው ወደ እኔ መስደዱ፣ እኔ በውኑ ለመግደልና ለማዳን የምችል አምላክ ሆኜ ነውን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ እዩ አለ። ስለዚህ እንደ ጦርነት አድርጎ ነው የወሰደው። እንዴት እንዲልክብኛል። ከዛ በኋላ ነው ነቢዩ ኤልሳ ይህን ሰምቶ፣ የእግዚአብሔር ሰው ኤልሳ የእስራኤል ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስን ለምን ቀደድህ? ወደ እኔ ይምጣ፣ በእስራኤል ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሱ ላክ ይላል ምን ለማለት ነው ፈውሰኝ ብሎ ሰውየው መሄዱ እንዴት እንደዚህ ብሎ ይለኛል ስለዚህ ማንም ክሌም አያደርግም ለመፈወስ እንኳ ለምጽን ይቅርና ሙታን ማስነሳት ስለዚህ ጌታ ኢየሱስ ክርስቶስ በዚህ ስፍራ ለሚወዳቸው ወልድ ለሚወዳቸው ሕይወትን ይሰጣቸዋል ብሎ ሲል እናያለን። ይሄ በጣም ትልቅ ተስፋ ነው። ምን ማለቱ ነው? ሕይወትን ይሰጣቸዋል ሲል ለሚወዳቸው ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ሲል ሕይወትን መስጠትና ሙታንን ማስነሳት እኩያ ናቸው፣ አንድ አይነት ናቸው። የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም ህይወትን የሚሰጥ እግዚአብሔር ብቻ ነው። አሁን ግን እኔ ህይወትን እሰጣለሁ ብሎ ሲል ተስፋ ሲሰጥ እናያለን። በእርግጥ ጌታ ኢየሱስ ክርስቶስ በምድር በነበረበት ዘመን የነበሩትን አይሁድ ስንመለከት ትንሣኤን በተመለከተ የተለያየ እምነት አላቸው። ለምሳሌ ሰዱቃውያን የሚባሉ አሉ። እነዚህ ትንሣኤ ሙታን የለም፣ መንፈስም የሚባል የለም፣ መላእክትም የሉም ብለው የሚሉ ናቸው። እንደገና ደግሞ ፈሪሳውያን በመንፈስም፣ በመላእክትም፣ በትንሣኤ ሙታንም የሚያምኑ ናቸው። ይህ በጣም ግልጽ የሆነ ልዩነት ነበር። ይህንን ልዩነት በደንብ የምንመለከተው ሐዋርያት ሥራ ላይ ነው። ሐዋርያ ሥራ ምዕራፍ 23 ላይ ልውሰዳችሁና ከቁጥር 6 እስከ 9 ያለውን ብንመለከት ሐዋርያው ጳውሎስ ተከሶ ፍርድ ቤት ነው ያለው። የሚከሱት አይሁድ ናቸው። የሚከሱት ደግሞ በሮም ፍርድ ቤት ነው፣ ማለት በአሕዛብ ፍርድ ቤት ውስጥ ነው። እየተከራከሩ ነው ያሉት ከኢየሩሳሌም ድረስ መጥተው እና ሐዋርያው ጳውሎስ እዛ ጋር አንድ ጥበብ አገኘ። እነዚህ የሚከሱት አንድ ሆነው የሚከሱትን አይሁዳውያን ትኩር ብሎ ሲመለከት መካከላቸው ፈሪሳውያን አሉ፣ ደግሞም ሰዱቃውያን አሉ። እንዲህ ይላል ቁጥር 6 ሐዋርያት ሥራ ምዕራፍ 23። ጳውሎስ ግን እኩሌቶቹ ሰዱቃውያን እኩሌቶቹን ፈሪሳውያን መሆናቸውን አይቶ፣ ወንድሞች ሆይ እኔ ፈሪሳዊ የፈሪሳዊም ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎው ጮኸ። ይህንም ባለ ጊዜ በፈሪሳውያንና በሰዱቃውያን መካከል ጥል ሆነ፣ ሸንጎም ተለያየ። ሰዱቃውያን ትንሣኤም፣ መልአክም፣ መንፈስም የለም የሚሉ ናቸው እና ፈሪሳውያን ግን ሁለቱንም ያምናሉ። ታላቅ ጩኸትም ሆነ፣ ከፈሪሳውያንም ወገን የሆኑት ጻፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይስ መልአክ ተናግሮት ይሆንን ብለው ተከራከሩ ይላል። እርስ በርሳ ጳውሎስ ይህን ዘዴ የተጠቀምበት ሁለቱ እንደዚያ ስለማያምኑ ስለዚህ የተለያየ አመለካከት ነበር የነበረው፣ በዚያ ዘመን በእስራኤል ውስጥ ለምሳሌ ማርታ የአላዛር እህት ማርታ በዚሁ በዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስን በዚሁ በትንሣኤ ምክንያት ወንድምሽ ይነሳል ብሎ ሲላት ምንድን ያለችው? አዎ በመጨረሻ ቀን እንደሚነሳ አውቃለሁኝ ብላለች። ታምናለች ማለት ነው በትንሳኤ። ግን ለእሷ ትንሳኤ ቀን ነው፣ መጨረሻ ላይ የሚመጣ ቀን ነው። ጌታ ኢየሱስ ክርስቶስ ግን ትንሳኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ እንዳላት እናውቃለን። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ስፍራ ትንሳኤ መሆኑን፣ ሕይወት መሆኑን እንመለከታለን። ይህንን በአንደኛ ቆሮንቶስም ላይ እናየዋለን። አንደኛ ቆሮንቶስ ምዕራፍ 15 እንደምታውቁት ሐዋርያው ጳውሎስ ስለ ሙታን ትንሣኤ በጥልቀት በስፋት የተናገረበት የጻፈበት ክፍል ነው። እና እዚህ ጋር ምን ይላል? ምዕራፍ 15 ቁጥር 45 ላይ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ብሎ ይላል ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ስለዚህ ኢየሱስ ክርስቶስ ሕይወትን የሚሰጥ መንፈስ ነው። ይህንንም ደግሞ ለዛ ሕይወት ብቁ የሚያደርገንን ስራ በቀራኔው መስቀል ላይ ከሰራ በኋላ ከሙታን ሲነሳ ሕይወትን የሚሰጥ መንፈስ ሆኖ ተነሳ። ደቀ መዛሙርቱ አይሁንም ፈርተው በራቸውን ዘግተው በነበሩበት ገብቶ እፍ አለባቸው መንፈስ ቅዱስንም ተቀበሉ ይለናል። ይህንኑ ደግሞ ሐሳብ እንደዚሁ ሐዋርያ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ያነሳዋል። ልናየው እንችላለን። እንደዚህ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ ይለናል። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ክፍል የምንመለከተው ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል፣ ሙታንን ያስነሳል የሚለውን ሐሳብ ነው። ይሄ ነገር እንዲሁ የመጣ አይደለም። ከዘላለም ዘመናት በፊት አስቀድሞ ገና ሰማይ ሳይዘረጋ፣ ምድር ሳትመሰረት፣ ዓለማት ካለመኖር ወደ መኖር ሳይመጡ እንኳን ሰው ሰው የተበጀበት አፈር እንኳን ሳይፈጠር አስቀድሞ እግዚአብሔር የተስፋ ቃል ሰጠ። ወገኖቼ ሁሉ ነገር የተመሰረተው እዚህ የተስፋ ቃል ላይ ያም የተስፋ ቃል እግዚአብሔር የሰው ልጆችን ፈጥሮ ለነዚህ በምድር ላይ ለሚፈጥራቸው የሰው ልጆች ሕይወቱን እንደሚያካፈል የሚናገር የተስፋ ቃል ነው። ይህ ሕይወት መንፈስንም ነፍስንም ስጋንም ለዘላለም በክብር በኃይል በስልጣን ማኖር የሚችል የእግዚአብሔር ሕይወት ነው። ለዚህ ነው ሐዋርያ ጳውሎስ ቲቶ ምዕራፍ አንድ ላይ የተላከበትን ዋናውን ዓላማ ተልእኮውን በገለጸበት ክፍል ላይ እንደዚህ ይለናል ላንብብላችሁ ቲቶ ምዕራፍ አንድ ቁጥር አንድ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለምም ህይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ህይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። ተመልከቱ፣ ከዘላለም ዘመናት በፊት ይህንን ተስፋ የሰጠው ነገር ግን በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። ተመልከቱ፣ እግዚአብሔር ይህን ተስፋ ሰጠ። በማን ነው የሰጠው ይህንን ተስፋ? ይህንን ደግሞ ጥያቄ በ አንደኛ፣ ጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ አንድ ላይ ጳውሎስ ይመልሳል። ምዕራፍ አንድ ቁጥር ዘጠኝ ጀምሮ ብናነበው እንደዚህ ይላል ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ተመልከቱ ይህን ተስፋ እግዚአብሔር ከዘላለም ዘመናት በፊት በክርስቶስ ኢየሱስ ነው የሰጠን፣ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ይሄ የተሰጠው ተስባ በምንድን ነው የታየው? እርሱ ሞትን ሽሯልና እስ ህይወትንና አለመጥፋትን ወደ ብርሃን አውጥተዋል ይላል። ወገኖቼ እግዚአብሔር ከዘላለም ዘመናት በፊት ዓለም ሳይፈጠር በክርስቶስ ኢየሱስ ገና ሊፈጥራቸው ላለው የሰው ልጆች የሰጠውን ተስፋ ያም ደግሞ የልጁን ህይወት የማካፈል ከልጁ ጋር የሚካፈለውን በመንፈስ ቅዱስ የሆነውን ህይወት የማካፈል ተስፋ ጭላንጭሉን ያሳየን፣ ብርሃኑን ያሳየን ኢየሱስ ክርስቶስ ከሙታን ሲነሳ እኛም እንደምንነሳ የእግዚአብሔርን ህይወት እንደምንካፈል ኢመዋቲ እንደምንሆን ኢንኮራፕተብል ኢሞርታል እንደምንሆን፣ የማንበሰብስ፣ የማንሞት፣ የማንለወጥ፣ የማናልፍ ለዘላለም ክብረን የምንኖር እንደምንሆን ተስፋ ሰጠ። ስለዚህ ለዚህ ነው ጴጥሮስ በአንደኛ ጴጥሮስ ምዕራፍ አንድ ቁጥር 3 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለህያው ተስፋ፣ ለማይጠፋ እድፈት ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የሱስ ክርስቶስ አምላክና አባት ይባረክ ይላል። ተመልከቱ። ኢየሱስ ክርስቶስ በመነሳቱ የእምነታችን ዋና አውራው ቁንጮ መሰረቱ የኢየሱስ ክርስቶስ ትንሣኤ ነው። ምክንያቱም በመሞቱ እኛን መስቀል ላይ በሰራው ስራ ብቁ አደረገን፣ ለዚህ ህይወት በመነሳቱ ደግሞ ህይወትን አገኘን። ይህ ህይወት ደግሞ የትንሣኤ ህይወት ነው። ክርስቶስ አንተ ውስጥ ካለ፣ ክርስቶስ አንቺ ውስጥ ካለ፣ ትንሣኤ ተሸክመ ነው የምትዞረው፣ ትንሣኤ ተሸክመች ነው የምትዞረው። አዎ ይሄ ትንሣኤ ያለው አሁን በሚሞት ስጋችን ውስጥ ነው። ስለዚህ በአንድ በኩል ሞት አንጠልጥለን ነው የምንሄደው፣ በሌላ በኩል ደግሞ ትንሣኤ የተሸክመን ነው የምንሄደው። ስለዚህ ምንም እንኳን ሞት ቢያስፈራን ግን ደግሞ የትንሣኤ ህይወት በውስጣችን አለ። ይህንን መቼስ ሐዋርያው ጳውሎስ በሚገርም ሁኔታ በሮሜ ምዕራፍ ስምንት ቁጥር 10 ጀምሮ አስቀምጦታል። ምን ይላል? ክርስቶስ በእናንተ ዘንድ ቢኖር መንፈሳችሁ በጽድቅ ምክንያት ሕያው ነው፣ ሥጋችሁ ግን በኃጢአት ምክንያት ሙት ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስን ከሙታን ያስነሳው እርሱ በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ህይወትን ይሰጠው። ኦ ሃሌሉያ! ወገኖቼ ምንም እንኳን ሰዎች በዓለም ላይ በሞት ፍርሃት የሚኖሩ ቢሆንም እኛም እንደሌላ ሰዎች የምንደክም፣ የምናረጅ፣ የምንታመም፣ የምንሞት ብንሆንም ነገር ግን ሞትን አንፈራም። ምክንያቱም ትንሣኤ የሆነው ኢየሱስ ክርስቶስ እኛ ውስጥ አለ። እርሱ ወዶናል፣ ስለዚህ ህይወቱን ሰጥቶናል። ይህ ህይወት ደግሞ አንድ ቀን በስጋችንም ላይ ይገለጣል። ያም ደግሞ ኢየሱስ ክርስቶስ ዳግመኛ በሚመጣበት ጊዜ የሚከናወን ይሆናል። ስለዚህ ህይወትን የሚሰጠው ለሚወዳቸው ከሆነ ወዶሃል ማለት ነው፣ ወዶሻል ማለት ነው፣ ወዶታል ማለት ነው። የመወደዳችን ምልክት ነው። ስለዚህ ኢየሱስ ክርስቶስ በዚህ ምዕራፍ ላይ ዮሐንስ ወንጌል ምዕራፍ አምስት ላይ ሄዶ ያንን 38 ዓመት ሙሉ ሽባ የነበረውን ሰው መርጦ ከነዚህ ሁሉ በሽተኞች መካከል ያስነሳው አንድ ነገር ለማሳየት ነው። እንዲሁ ፈዋሽ መሆኑን ለማሳየት ብቻ አይደለም። ነገር ግን ሙታንን የሚያስነሳ እንደሆነ ማሳያ አድርጎ ነው የተጠቀመበት። ይህንን ከሞቱት በላይ ካሉት በታች የሆነ እንደ እንጨት የደረቀ ሰው የማይንቀሳቀስ የማይላወስ ሰው ተስፋ የሌለው ሰው በማስነሳት ኃይልን በመሙላት መነጋገሪያ ፈጠረ። ለምን ይሄን እናረክ ብለው ሲጠይቁት ሲከሱት፣ ደግሞ አይ ይሄን ብቻ አይደለም ገና ሙታንን አስነሳለሁ ብሎ አለ። ወንድሜ፣ እህቴ፣ እናቶቼና አባቶቼ ኢየሱስ ክርስቶስን ያመነው ለዛሬ የዕለት ጉርሳችን ብቻ ነው? ለዛሬ ስኬታችን ብቻ ነው? ዛሬ የተሻለ ኑሮ እንዲያኖረን ነው፣ ወይስ አንድ ቀን አሁን መንፈሳችንን እና ነፍሳችንን አንድ ቀን ደግሞ ወደፊት ስጋችንን እንዲያስነሳ እና እንዲያከብር ነው? ወገኖች ይሄ ነው መሆን ያለበት። ምክንያቱም አንድ ነገር ልንገራችሁ፣ በዚህ ዓለም ጌታ ኢየሱስ ክርስቶስን የማያውቁ ክርስቶስ የሌላቸው ከእግዚአብሔር ሕይወት ርቀው በርኩሰት፣ በምኞት፣ በጣዖት አምልኮና በክፋት የሚኖሩ ሰዎች የአማረ ቤት ሊኖሩ ይችላሉ። ቆንጆ መኪና ሊነዱ ይችላሉ። አካውንታቸው ውስጥ በጣም ብዙ ገንዘብ ሊኖራቸው ይችላል። ቫኬሽን ሊወጡ ሊዝናኑ ይችላሉ። ሊስቁ ሊጨፍሩ ሊደሰቱ ይችላሉ። ነገር ግን ምንም እንኳን በዚህ ዓለም የሚገኘው ነገር ሁሉ ቢኖራቸው፣ ነገር ግን ተስፋ የላቸው። ወገኖቼ ተስፋ ማለት ትንሣኤ ነው። ተስፋ ማለት ለዘላለም መክበር ነው። የዘላለም ህይወት ነው። ይህንን ደግሞ የሚሰጥ ኢየሱስ ክርስቶስ ብቻ ነው። ደግሜ ላንብብላችሁ። ዮሐንስ ወንጌል ምዕራፍ አምስት ቁጥር 21 ነው። አብ ሙታንን እንደሚያነሳ ህይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወትን ይሰጣችኋል። ስለዚህ ወንድሜ ተወደሃል። እህቴ ተወደሻል። እናቴ ተወደዋል። አባቴ ተወደዋል። ሁላችንም ተወደናል። ለምን ህይወትን ሰጥቶናልና። ይህም ህይወት ዛሬ በመንፈሳችን አለ፣ አይምሮችንን ያድሳል፣ ነገ ደግሞ ስጋችንን ያስነሳል። አጭር ጸሎትን እንጸልይ። ቅዱስ አባቶ ያመሰግንሃለው በልጅ በኢየሱስ ክርስቶስ፣ ይህንን አስደናቂ የሆነ የመንፈስ ቅዱስ ህይወት ስለሰጠህን ተመስገን። አዎ በመንፈስ ቅዱስ ሕይወት ዳግም ተወልደናል፣ አዲስ ፍጥረት ሆነናል። ዛሬም ዕለት ዕለት እንታደሳለን። አንድ ቀን ደግሞ መለከት ይነፋል፣ ያን ጊዜ በክብር እንለወጣለን። ጌታ ሆይ ይህንን የሚሰሙ ወገኖቼ ይህን እንዲያስተውሉ፣ ይህን እንዲያምኑ፣ ለዚህ እውነት ራሳቸውን እንዲሰጡ፣ ትኩረታቸው ናፍቆታቸው ይሄ እንዲሆን ይህንንም እያጠበቁ ደግሞ ጌታ ሆይ ዕለት ዕለት ፈቃድህን እያደረጉ እንዲኖሩ ጸጋ እንድታብዛላቸው ለምናል። ጌታ ከዚህ ቀደም ኢየሱስ ክርስቶስን የሕይወታቸው ጌታና መድኃኒት አድርገው ያልተቀበሉ ሰዎች ቢኖሩ በዚህ ሰዓት ስምህን እየጠሩ ንስሐ እየገቡ ስርየትን እንዲያገኙ፣ ታድሶን ለውጥን እንዲያገኙ፣ ድነትን ልጅነትን እንዲያገኙ ጸልያለ። ይህን ስለምታደርግ ተመስገን። በጌታችን በኢየሱስ ክርስቶስ ስም ውደ ወገኖች በተለይ ከዚህ ቀደም ይሄን ውሳኔ ወስናችሁ የማታውቁ የጌታን ስም እየጠራችሁ ንስሐ እንድትገቡና እንደገናም ደግሞ በአቅራቢያችሁ ወደሚገኝ በንጹህ ልብ ጌታን ከሚጠሩ ወገኖች ጋር ሕብረት እንድታደርጉ መጽሐፍ ቅዱሳችሁን እንድታነቡና እንድጸሉ ያበረታታችኋለሁ። ሌሎቻችሁ ደግሞ ይህንን ለሌሎች በማድረስ እንድትተጉ አደራላችኋለሁ። በሚቀጥለው ክፍለ ጊዜ እስከምንገናኝ ሰናበታችኋለሁ። ደህና ቆዩ።